አንድ ሀብታም ሰው ማለት ነው። እሺ እሺ እሺ፣ እሱ በጣም ሀብታም ሆኖ ሀብታም ነው፣ ኑሮ የተሟላ ነው። ግን ከምሱ ምን ስንት ሀብታም ሰው ነው ያልሽው? በጣም ብዙ ሀብታም አለ እዚህ አለም ላይ። አንድ ብቻ አለ ሀብታም ያለው? እሺ፣ አንድ አንድ ሀብታም ሰው። ይሄ አንድ የት ነው ያለው? ስደራ ነው። ላ ኢላሀ ኢላላ ይሄ ለሽ አንድ ሀብታም ኑሮ የተሟላለት ሰውዬ ማለት ነው። ኑሮ የተሟላለት ሰው ምንም ሳያጣ ከሚስቱ ከኑሮ ኑሮ ሚስቱ የሚፈልገውን ነገር ሁሉ እያሟላችለት በቃ ሁሉ ነገር ከሚስቱ አግኝቶ ሳለ ምንም ሳያጣ ከሚስቱ ሌላ ማግባት ይችላል። ሀብታም ስለሆነ ብቻ ማግባት ይችላል ብሎ የሚያምን ኑሮ በቃ ሀብታም ትሆና ኑሮ ስላለው ብቻ ሌላ ሴት ሄዶ ማግባት ይችላል አንድ ጊዜ አንድ ሰው በገንዘብ ስላለው ብቻ ሁለተኛ ይፈቀድለታል የሚል የእስልምና አስተምህሮ የለም። ሀብታም ስለሆነ ሰውየው ኑሮ ስለተመቻቸለት ብቻ ሁለተኛ ይፈቀድለታል የሚል የለም። ብዙ መስፈርቶች አሉት። ከነዚያ መስፈርቶች መካከል አንደኛው ፍትሐዊነት ነው። ታቻል አለ ሰውየው በሁለት መካከል ፍትህን የማያደርግ ከሆነ አራም ነው በሱ ላይ ሁለተኛ ማግባት

ጌታቸው አላረም ስለዚህ፣ ሰውየው ሀብታም ስለሆነ ብቻ መግባት ይችላል? ሁለተኛ በፍጹም ይሄ ስህተት ነው፣ አይቻልም። በጣም ከባባድ መስፈርቶች አሉት። ሲቀጥል እነዚህ መስፈርቶች ቢያሟላ ራሱ እንዳው ካገባ አላማው ምንድን ነው? አምላክ ለምንድን ነው ከአንድ በላይ እየደነገገው ወደሚለው እንምጣ። በእስልምና ለምንድን ነው ከአንድ በላይ እስከ አራት መግባት የተፈቀደው? ሰውየ መስፈርቶቹን ካሟላ ለአላማው ምንድን ነው? አንድ ሰው አምላክ ይሄንን እንዳው ብዙ ሰው እንደሚያስበው የሌላ ተከታይ በተለይ እንደሚያስቡት ይኸው ሲብጥሙን እንዲያረክ አልወንድ ልጅ ለማመቻቸት ነው። ወላሂ አይደለም። እንደዚያ ከሆነማ ከአንድ በላይ አያስፈልግም። ዓላማው ምንድን ነው ከተባለ አምላክ አላህ በቁርአን ላይ ነብሱ አለ ውስጥ ላይ ሳህበች እንደ ተናገሩት ከአንድ በላይ የማግባት ዓላማ ምንድን ነው? መልካም ትውልድን አፍርቶ ለመሄድ ነው። ያ መልካም ትውልድ የነቢያትን ትምህርት ሸምድዶ ለትውልድ እንዲያስተምር፣ ይሄንን ጥሩ ትውልድ አፍርቶ ለመሄድ ብቻ ነው። አላህ በቁርአን ላይ ወለቀደም አ ርሰልና ርሱል ምን ቀብል ወጀለና ለሆም አዝዋጅ ወድሩዬ ይናን

ጥሩ ትውልዶችን አፍርታችሁ በመምጣት በዚህ እደሰታለሁና በትውልዶች ላይ ብለው ተናገሩ ያቸው ጥሩ ትውልድን አፍርቶ መሄድ ነው አላማው ታቸው አ ዑመር ብን ኸጣብ የነብ ስ ላ ለም ሰሀባ ምን አለ፣ ወላሂ ከማግባታችን በስተጀርባ መልካም ትውልድን አፍርተን እንሄዳለን የሚል አላማ ባይኖረን ባላገባሁ ነበር እያለ ይናገራል። አንድ ራሱ ሲያገባ ሙስሊም ንያው ይሄ ነው አደለም ሆነ ሶስት ማለት ነው አንድ ራሱ ሲያገባ ሰውየው ከሀራም ነገር ለመሰተር የሚለው እንዳለ ሆኖ

የአይናችን ማረፊያ የሆኑ መልካሞቹን ለግሰን እያሉ የሚለምኑ ናቸው። አያችሁ፣ መልካም ትውልዶችን የአይን ማረፊያ የሆኑ ትውልዶችን አፍርቶ ለመሄድ እንጂ አምላክ አላህ ሱብሐነሁ ወተዓላ ከአንድ በላይ የሚለውን የደነገገው የሰው ልጅ የወሲብ ጥሙን ለማርካት አይደለም እና ይሄን ይመስላል ረጁ። እሺ፣ ሁለተኛ ደግሞ ጠይቅ ያለች። ይህ ምንድነው ሀቢባ ልጅ ጠይቅ ያለች። ሁለተኛው ደግሞ አንድ ሴት አሁን ይሄ ማግባት አይችልም ብለሃል። ኦኬ እሷ ሴቷ ማለት ነው ፍቺ መጠየቅ ትችላለች። ሴት ልጅ ባሏን ፍቺ መጠየቅ ትችላለች ወይ? ባሏን ፍቺ መጠየቅ ትችላለች ወይ? ፍቺ የሚያስጠይቅ አሳማኝ ምክንያት ካገኘችበት መክራው አስመክራው ምንም መፍትሄ የማይገኝ ከሆነ ለዚያ ነገር ፍቺ ብጠይቀው ሀቅ አላት። ሀቅ አላት። ወንድም ሴትም በዚህ ላይ እኩል ሀቅ ነው ያላቸው። እሱም እንዲሁ የሆነ ችግር አየባት መክሯት አስመክሯት ምንም አልስተካከለም ካለች መፍታት ሀቅ እንዳለው ሁሉ ሴት ልጅም ሀቅ አላት። ለሁነ ማዓለይኩም ወአለይህነ ማዓለይኩም ብለዋል ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ሲናገሩ ምን አሉ? ሚስቶች ባሎች ሆይ አሉ ሚስቶቻችሁ በእናንተ ላይ ሀቅ እንዳላቸው ሁሉ እናንተ በእነርሱ ላይ እኩል ሀቅ አላችሁ ብሎ ተናግረዋል። አላህ ራሱ በቁርአን ላይ ወለሁነ ምስሉ ለዚ ለይህነ ብልማዕሩፍ ይላል በእነርሱ ላይ ልክ ባለባቸው ልክ ለእነርሱም በእናንተ ላይ ልክ እንደዚህ አለባችሁ ብሎ ተናግሯል። ስለዚህ እኩል ሀቅ ነው ያላቸው። ሹክራን ሱ፣ ጥያቄ ነበር። አመሰግናለሁ። መርሐባ መርሐባ መርሐባ። ፎሎ እዚህ ያላችሁ ሱም ፎሎ ያላደረጋችሁት ፎሎ አድርጉ እየተባላችሁ ነው። ከስር ፎሎ አድርጉ ሁላችሁም። ቴንኪዩ በጣም ውሱ አመሰግናለሁ። ጀዛኩም ላኸር። ጾም እንዴት ነው? ወላሂ በጣም በስ ይላል። አልሐምዱሊላህ አላህ ይቀበላል። እንሻላ፣ ሀያ ስምንት ቀን ቀረ፣ ሀያ ዘጠኝ ቀን ቀረ ለሚሉት ምን ትላለህ? ቀናቶችን ከመቅጠር ምንድን ነው ሙስሊም ዓላማ ቀናቶችን አይደለም ሰው እንዴት ቀናት ይቆጥራል? በእነዚህ ወራቶች ላይ የሚሰሩ መልካም ስራዎች እጥፍ ድርብ ናቸው። ስለዚህ በዚያ መልካም ስራዎች ላይ ነው ሰው ማተኮር ያለበት። ነገን እንደምትኖር ዋስትና የለህም። የዛሬው ቀን ላንተ ተሰጥተዋል አይደለም። በዛሬው ቀን ተጠቀም። ነገ ልሞት እችላለሁኝ ብለህ እንደውም አስብ ነቢያችን ሰለላሁ ዓለይሂ ወሰለም የሶላታችሁን ጥፍጥና ማግኘት ከፈለጋችሁ በቃ የመጨረሻ ሶላት ይሄ ሊሆን ይችላል ብላችሁ ስገዱ አሉ። በኋላ እስከምትቆይ ድረስ ዋስትና የለምና የዛን የመሰናበቻ ሶላት ብለህ ነይተህ ነው ስትሰግደ ይሄንን በቃ የመጨረሻ ሊሆን ይችላል ስትል በቃ ትኩረት እንዲኖረ ያደርጋል። ፆም ምንም ልክ እንዲሁም ማንኛውን አምልኮ ስትሰራ ምናልባት ይሄ መጨረሻ ሊሆን ይችላል ከዚህ በኋላ ይሄን ድል አላገኘው እችላለሁ ብለህ የዛኔ በጥሩ እንትን ትሰራለህ። ሳይሆን ሙስሊም ምን ያክል ስራ ሰራ ነው ምን አይነት መልካም ስራ ሰራ ነው። በዚህ በውራት መልካም ስራዎችን አብዙ። ሶላት መስገድ ሊሆን ይችላል፣ ዚክር ማድረግ፣ ቁርአን መቅራት፣ ለድሃዎች መርዳት ማገዝ። ልክ እንዲሁ በየማዳን ቤት የምትሰሩ ያላችሁ ልጆች፣ ጾመኞችን እያስፈጠራችሁ እስከሆነ ድረስ ደሞዙ ላይ ሳይሆን ትኩረታችሁ እነዚህን ጾመኞች በማስፈጠራችን ምን እንዳናገኝበታለን ብላችሁ ካስባችሁ?

እያስፈጠርኩ ነው ብላችሁ ከአላህ ዘንድ ልናሁ ስሩበት ትልቅ አጅር ታገኙበታላችሁ ሪም በቤትሽ ሪምም ጥያቄ አላት አንዴ ትግባ ቆይ በቤትሽ ሪም አንዴ ነይ ረጁ ለሀቡ ጌም በሌት የለችም ጋይስ ወይ ሂዱና ንገሯት እሷ ስለሆነች ጥያቄውን የጠይቃችሁን በደንብ ዝርዝር አርጋ ትሰማለች